ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን፣ እንደምናመሻችሁ፣ የተወደዳችሁ ተመልካቾቻችን አጫጭር መረጃዎችን ነው ሪሳሉፕ የሆነኝ አብራችሁን ሁኑ። ዘንድሮ ተጨማሪ ዘጠኝ ሚሊዮን ኮንታል የአፈር ማዳበሪያ እንደሚገዛ የግብርና ሚኒስቴር አስታወቀ። የመኸር የመስኖና የበልግ ወቅቶች ለግብርናና ልማት የሚውል 23 ሚሊዮን ኮንታል የአፈር ማዳበሪያ በ2016 በጀት ዓመት እንደሚገዛ የግብርና ሚኒስቴሩ ዶክተር ግርማ መንቴ ገልጸዋል። ከዚህ ውስጥ 13 ሚሊዮን ኮንታል የሚሆነው ወደ አገር ውስጥ መግባቱንም ዶክተር ግርማ ተናግረዋል። የግብርና ዘርፍ የ2016 በጀት ዓመት እቅድና የመጀመሪያ ሩብ ዓመት የስራ አፈጻጸም ቀርቦም በግብርና ጉዳዮች ቋሚ ኮሚቴ አባላት ተገምግሟል። የምክር ቤት አባላቱ በግብ የግብርና ግብዓት አቅርቦት፣ በስንዴ ልማት፣ በህብረት ስራ ማህበራት ስራዎች፣ በቡና ምርት፣ በአፈር ሀብት ልማትና በሌሎቹም ጉዳዮች ጥያቄዎችን አንስተው የሚኒስቴሩ ተጠሪ ተቋማት አመራሮች ምላሽ ሰጥተውባቸዋል። የቋሚ ኮሚቴው ሰብሳቢ አቶ ሰለሞን ላሌ የማዳበሪያ አቅርቦት፣ የመስኖ ልማት ስራዎች፣ የግብርና መካናይዜሽንና የአረንጓዴ ልማት ስራዎች በጥንካሬ እንደሚገለጹ ጠቁሟል። በግብይት ስርጭት፣ የምግብ ዋስትናን የማረጋገጥ የዋጋ መረጋጋት ስራዎች ላይ ግን በቀጣይ በትኩረት መሰራት እንደሚገባ ነው ያሳሰቡት። ባሳለፍነው ነው የክረምት በጎ ፍቃድ አገልግሎት በአገር አቀፍ ደረጃ ከ21 ሚሊዮን በላይ ወጣቶች መሳተፋቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የ2015 ዓ ም የክረምት ወራት የወጣቶች የበጎ ፍቃድ አገልግሎት ማጠቃለያ መርሃ ግብር በጎነት ለኢትዮጵያ ከፍታ ሁለት በሚል መሪ ሀሳብ እየተካሄደ ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሙና አመድ በዚህ ጊዜ እንደገለጹት በክረምት በጎ ፍቃድ አገልግሎት 21 ሚሊዮን 569 ሺህ ወጣቶች ተሳትፈዋል። እነዚህ በጎ ፍቃደኞች በሀገር አቀፍ ደረጃ በ13 የስምሪት መስኮች ተሰማርተው ከ17 ቢሊዮን ብር በላይ የሚገመት አገልግሎቶች ለህዝብ መስጠታቸውን ነው የገለጹት። በመሬት ሀብት አስተዳደር ላይ የሚስተዋሉ ብልሹ አሰራሮችን ለማስቆም ቅንጅታዊ አሰራርን ማስፋት እንደሚገባ የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ገለጸ። ኮሚሽኑ በመሬት ዘርፍ የሚስተዋሉ የሙስና ብልሹ አሰራር አሰራሮችን መከላከል ላይ ትኩረት ያደረገ ውይይት ከባለ ድርሻ አካላት ጋር እያካሄደ ነው። የፌዴራል የስነ ምግባርና የጸረ ሙስና ምክትል ኮሚሽነር ወዶ አቶ በዚሁ ጊዜ እንደገለጹት ሙስና የሀገርን ሰላምና ልማት እያደናቀፈ የሚገኝ ወንጀል ነው ብሏል። የሙስና ወንጀል እንቅስቃሴን በመታገል የህዝብ ሀብት ለአገር ልማት እንዲውል ለማድረግ የአመራርን ፖለቲካዊ ቁርጠኝነት እንደሚጠይቅም ገልጸዋል። ሙስናን የመታገል እንቅስቃሴን በማስፋት ግልጽነትና ተጠያቂነት እንዲሰፍን ቀጣይነት ያለው ስራ መስራት እንደሚያስፈልግም አስገንዝቧል። ስሎቫኪያ ለዩክሬን ስትሰጥ የነበረውን ወታደራዊ እርዳታ ማቆሟን አስታወቀች። ከፈረንጆቹ ሀያ ሀያ ሁለት የካቲት ጀምሮ ስሎቫኪያ ላይ ዩክሬን የጦር መሳሪያ ድጋፍ ስታደርግ ቆይታለች። ድንበሯንም ለስደተኞች ክፍት አድርጋ ነበር። የዩክሬን ጦርነት የኛ አይደለም ያሉት አዲሱ የስሎቫኪያ ጠቅላይ ሚኒስትር ሮበርት ፊኮ ከእንግዲህ በጦርነት ውስጥ ምንም አይነት አስተዋጽኦ አይኖረንም ብሏል። ለችግሩ መፍትሄ የተኩስ አቁም ነው ያሉት ጠቅላይ ሚኒስትሩ የአውሮፓ ህብረት የጦር መሳሪያ ከማቅረብ ተግባሩ እንዲታቀብም ነው ጥሪ ያቀረቡት። ዘገባው የዩሮ ኒውስ ነው። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ነበሩ። ከኛ ጋር ስለምትሆኑ እናመሰግናለን። መልካም ጊዜ። በብርሃን ፍጥነት ሲሆን የፈጠራ ሥራ ለፈጣሪዎቹ ተገልጦ በየመስኩ አዲስ ነገር ሲሰራ መሬት ጾሙን አያድርም። የግብርና ውጤት ተትረፍፎ ሀገር ጠግቦ ያድራል። ምርታማነት ከጥራት ጋር ይባዛል። የሕይወትን ታሪክ እስከ ወዲያኛው ይቀይራል። ትምህርት ሰልጥኖ ለሁሉም ይዳረሳል። ሕክምና ዘምኖ ውድ ነፍስ ይድናል። በየዘርፉ ምርታማነት ይዘምናል። ከዚህም በላይ ይሆናል። በፋይፍጂ ኢንተርኔት የማይቻል የሚመስለው ተችሎ አዲስ ነገር ይሆናል። አዲስ ፍጥነት፣ አዲስ ምቾት፣ አዲስ አኗኗር ፋይፍጂ። ከ1886 ዓመተ ምህረት ጀምሮ ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። ከኢትዮጵያ ቴሌቪዥን የዕለተ አርብ ኢቲቪ አመሻሽን እየተከታተላችሁ ናችሁ። አብራችሁን ስላላችሁ እድጋ አድርገን እናመሰግናለን። ምዕራፍ ሁለት ቆይታችን ጀምረናል። አጫጭር ጉዳዮችን ሪሳሎፒ ሰምታናለች። አሁን ደግሞ ከአንድ ሰዓት እስከ ሁለት ሰዓት ድረስ ነው ቆይታ የምናደርገው። በተለይ ደግሞ በዚህ በምዕራፍ ሁለት ላይ የኢቲቪ ማህደርን ወይም አርካይቮቻችን እንፈትሻለን። የዕለቱን አብይ የሆኑ የዜና ሁነት ጉዳዮችን፣ ስፖርታዊ መረጃዎችንም ወደ እናንተ የምናደርስበት ሰዓት ነው የሚሆነው አው የእለቱ አብይ ጉዳዮችን ላይ ደርሰናል ለትንታኔ የመረጥ ነው ጉዳይ ኢትዮጵያ ከተለያዩ ሀገራት ለሚመጡ ስደተኞችና ጥገኝነት ጠያቂዎች በምታደርገው ከለላና ጥበቃ ዓለም አቀፋዊ ኃላፊነቷን እየተወጣች መሆኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገልጸዋል። ሀገሪቱ በቀጣዮቹ አራት ዓመታት የስደተኞችና ተቀባይ ማህበረሰቦችን ሕይወት ለማሻሻል የሚያስችሉ ስድስት ቃል ኪዳኖችንም አጽድቃለች። ሀምራዊት ብርሃኑ ትጨማሪ አላት። ኢትዮጵያ ከ26 ሀገራት ለመጡ አንድ ሚሊዮን የሚጠጉ ስደተኞችና ጥገኝነት ጠያቂዎች ከለላና ጥበቃ እያደረገች ትገኛለች። የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኖ አርጋ ለዜጎች ምቹ የመኖሪያ አካባቢን ለመፍጠር ስደተኞች ተኮር ፖሊሲዎች ወጥተው በመተግበር ላይ ናቸው ይላሉ። የተጠለሉ ዜጎችን ፕሮቴክት የማድረግ ልምዳችን እና አገልግሎት በዓለም አቀፍ የተወደሰ ነው። እነዚህ ዜጎች የትምህርት ዕድል እንዲያገኙ የጤና አገልግሎት እንዲያገኙ የተለያዩ ስልጠናዎች እንዲያገኙ ሰፊ ስራዎች እንሰራለን። የሚኖሩበት አካባቢ ከተማ እንዲያድግ በማድረግ ከሚኖሩበት ማህበረሰብ ጋር ኢንተግሬት አድርጎ እንዲኖሩ በማድረግ እንደዚህ አይነት የናሽናል ኢኒሽቲቭስ ወይም አገራዊ ተሞክሮዎች ትልቅ ፋይዳ አላቸው። ኢትዮጵያ በየአራት ዓመቱ የስደተኞችና ተቀባይ ማህበረሰቦችን ህይወት ለማሻሻል የሚያስችሉ ቃል ኪዳኖችን ታደርጋለች። በቀጣይም እንደ ኢሮፕያን አቆጣጠር ታህሳስ 23 በስዊዘርላንድ ጄኔቫ ለሚካሄደው ዓለም አቀፍ ስደተኞች ጉባኤ ላይ የሚቀርቡ ስድስት ቃል ኪዳኖችን በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጸድቀዋል። ብዙ የህብረተሰብ ክፍሎች ሴቶች፣ ህጻናት እና ተጋላጭ የሆኑ ዜጎች የሚታደሙበት ቦታ ስለሆነ ፕሮቴክሽን እንዳገራቸው እንደ ማህበረሰባቸው ሆነው ሊኖሩ የሚችሉበትን የነጻ እንቅስቃሴ መብትን ተግባራዊ ማድረግ እና ያለፉት ዓመታት የስኬት እርምጃዎች መነሻ አድርገን እነዚህን አዳዲስ ቃል ኪዳኖች ወይም ፕሌጅ ቆጥረን ኢንዶርስ በማድረግ እንዴት እንደምንፈጽማቸው በግሎባል ሬፊጂስ ፎረም ላይ የምንቀርብበት አጋጣሚ በመሆኑ በበቂ ዝግጅት መሰለፍ አለባት አገራችን ማለት ነው። ይህ ሀገር ብዙ ፈተናዎችና ብዙ ተግዳሮቶች እያስተናገደ በለውጥ በእድገት ውስጥ ነው። ቃል የምንገባባቸው ፕሮግራሞች ሙሉ በሙሉ ተግባራዊ እንዲሆኑ ማድረግና ይህን ዓለም አቀፋዊ ኃላፊነት መወጣት የኢትዮጵያን ታላቅነት የበለጠ የሚያሳይና የሚያረጋግጥ ይሆናል። ቃል ኪዳኖቹን በዓለም አቀፍ የስደተኞች ጉባኤ ከቀረቡ በኋላ ወደ ተግባር ለመለወጥ ግን የሁሉም አካል ቅንጅት ይፈልጋል ነው የተባለው። እነዚህን ቃል ኪዳኖች መተግበር የስደተኞችና ተመላሾች አገልግሎት ኃላፊነት ብቻ ባለመሆኑ ዛሬ እዚህ የተገኙ ሚኒስትር መስሪያ ቤቶችና ተቋማት በቀጥታ የሚፈጽሟቸው ፕሮጀክቶች እየመጡ እንደሆነ የቀደሙት ቃል ክዳኖች አፈጻጸም ወቅት ተሳስሮና ተናቦ በማስራት በኩል የታዩ ክፍተቶችን፣ ውስንነቶችን በመቅረፍ ጠንካራ የትብብር ማዕቀፍ ፈጥረን ዓለም አቀፋዊ ኃላፊነቶቻችን በጋራ እንድንወጣ አክብሬ ጥሬን ማስተላለፍ እፈልጋለሁ። ባለፉት አራት ዓመታት የስደተኞችና ተቀባይ ማህበረሰቦችን ሕይወት ለማሻሻል የተገቡ ቃል ኪዳኖች ውጤት ማሳየታቸውን በስደተኞችና ተመላሾች አገልግሎት ከምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ጋር በተዘጋጀ ጉባኤ ተገልጿል። ኢቲቪ አመሻሽ እንደቀጠልን አሁን ደግሞ የቲቪ ማህደር ወይም አርካይቦቻችን የምንፈትሽበት ሰዓት ላይ ይደርሰናል። በኢቲቪ ማህደር ለዛሬ የምንዳስሰው ሰሞኑን በአሜሪካ ብሔራዊ ሳይንስ ሽልማት ከፕሬዚደንት ጆ ባይደን ስለተረከቡት ትልቅ ሽልማት ስለተበረከተላቸው ትውልደ ኢትዮጵያዊ ፕሮፌሰር ገቢሳ እጀታ ይሆናል። በአንድ ወቅት ከኢቲቪ ጋር ያደረጉትን ቆይታ መሰረት አድርጋ ሳራ ሳህለስላሴ ተከታዩን ዘገባ አዘጋጅታለች። ከሶስት ዓመት በፊት በኦሮሚያ ክልል ኦሎንኮሚ አካባቢ ነው የተወለዱት። በህጻነታቸው አቅራቢያቸው ባለ ቤተክርስቲያን ክርስቲያን ገብተውም ፊደልን ቆጥረዋል። የትምህርት ፍላጎታቸው ገና በለጋነታቸው ከመንደሩ 20 ኪሎ ሜትሮችን በእግር እየተጓዙ እንዲማሩም አድርጓቸዋል። የዛሬው በግብርና ምርምር ዘርፍ አንጋፋና በብዙዎች ምስጋና የተሸራቸው ጉምቱ ተመራማሪ ፕሮፌሰር ገቢሳ እጀታ። እናታቸው ጉቱ አያና ህፃኑ ልጃቸው ዘመናዊ ትምህርትን እንዲከታተል ጽኑ ፍላጎት ነበራቸው። ዘመናዊ ትምህርት ለመማራቸው የእናታቸው ሚና ከፍ ያለ ስለመሆኑም ደጋግመው ያነሳሉ። በአንድ ወቅት ከኢቲቪ የእንግሊዝኛ ፕሮግራም ጋር ባደረጉት ቆይታም ይህንን ያወሳሉ። በኢትዮጵያ የነበረኝ የልጅነት ጊዜ አስቸጋሪ ነበር። ከድሃ ቤተሰብ እንደመገኘቴ ህይወት ከባድ ነበር ነገር ግን ለእናቴ ምስጋና ይግባትና በእኔ ላይ ጽኑ እምነት ነበራት። ራሴን በትምህርት እንዳበቃ ታበረታታኝ ነበር። አሁን የደረስኩበት ደረጃም የእሷ ጥረትና ማበረታቻ አለበት። በአሜሪካው የኦክላሃማ ዩኒቨርሲቲ ሲደገፍ ወደ ነበረው አለማ እርሻ ኮሌጅ በመግባትም የመጀመሪያ ዲግሪያቸውን ያዙ። በትምህርት ቤታቸው ተወዳጅ የነበሩት ገቢሳ በመምህራኖቻቸው ጥቆመም ከአሜሪካ ከመጣ ማሽላ ላይ ምርምር የሚያደርግ አሜሪካዊው ጆን አክስቴል ጋር ተዋወቁ። ይህም በማሽላ ስነ ምግብ ይዘት ላይ ለሰሩት ምርምር መንገድን የከፈተ ነበር። ትምህርታቸው አጠናቀው ወደ ሀገር ቤት ለመመለስ ሲዘጋጁ ግን ኢትዮጵያ ከንጉሳዊ ስርዓት ወደ ወታደራዊ አገዛዝ የገባችበት ወቅት ነበር። በዚህም ወደ ጎረቤት ሀገር ሱዳን በማቅናት በተባበሩት መንግስታት የልማት ፕሮግራም የገንዘብ ድጋፍ በሚሰራ ዓለም አቀፍ የአዝርዕት ምርምር ተቋም ውስጥ ተቀጥረው ምርምራቸውን ቀጠሉ። በነበራቸው የአምስት ዓመት ቆይታም ድርቅንና በሽታን የሚቋቋም የተዳቀለ የማሽላ ምርምር ውጤታቸውን በአውሮፓውያኑ 1983

አረምን የሚቋቋም ማሽላ በማዳቀል ለ12 የአፍሪካ ሀገራት ከወርልድ ቪዥን ጋር በመተባበር አሰራጭተናል። ከምሰራበት ፐርዱ ዩኒቨርሲቲ ጋር ሆኜ ያገኘሁት ስምንት ቶን የማሽላ ዘርንም አሰራጭተናል። እንዴት ጥቅም ላይ እንደሚውልም በሀገራቱ እየሄድኩ ስልጠና ሰጥቻለሁ። ይህም ስራችን እንዲታወቅ አድርጓል። በታዳጊ ሀገራት በግብርናው ዘርፍ የሚፈጠር ማንኛውም ችግር መፍትሄ አለሁ። የማሽላ አባት የሚል ስያሜ እስከ ማግኘት የደረሱት ፕሮፌሰር ገቢሳ በዓለም ቀዳሚ በሆነው የማሽላ ሰብል ላይ ተመራምረው ውጤታማ ለመሆን ከድሃ ቤተሰብ መገኘታቸውና በብዙ ፈተናዎች ማለፋቸው አላገዳቸውም። ሰዎች ሲራቡ መርዳት ጠቃሚ ነው። ሕዝባችን ሲራብ ለሚደግፉም አመሰግናቸዋለሁ። ነገር ግን ሁሉም በአፍሪካ የሚገኙ ሀገራት የምርምር አቅምን በማጠናከርና ውጤቶችን በመጠቀም እንዲሁም ገበሬዎች ቴክኖሎጂዎችን እንዲጠቀሙ በማበረታታት ከድህነት ለመውጣት መስራት አለባቸው። ድሃ ሀገራት ይህንን ቢያደርጉ ከልመና ሊላቀቁ ይችላሉ። ይህ አበርክቷቸውም ከዓለም አይን የተሰወረ አልነበረም። በርካታ ሽልማቶችን ተረክበዋል። በቅርቡ በአሜሪካ የብሔራዊ የሳይንስ ሜዳሊያ ሽልማትን ከአሜሪካው ፕሬዚደንት ጆ ባይደን፣ ከቀድሞው የኢትዮጵያ ፕሬዚደንት ግርማ ወልደ ጊዮርጊስ የብሔራዊ ጀግና ሽልማት፣ ከጅማ ዩኒቨርሲቲ የክብር ዶክትሬት እና ከቀድሞው የአሜሪካ ፕሬዚደንት ባራክ ኦባማ እና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቂቶቹ የተበረከቱላቸው ሽልማቶቻቸው ናቸው። እንዲያሉ የዓለም ኩራት ኢትዮጵያ በርክታለች። ደስ ይል። በጣም በጣም፣ ዓለም አቀፍ መገናኛ ብዙኃን የዘገቧቸውን ጉዳዮች ደግሞ በመቶ 20 ሰከንድ የምንቃኝበት ሰዓት ላይ ነው የምንገኘው። ዛማኔል መንግስት አጠናክሯቸዋል እሱ የተባበሩት መንግስታት በጋዛ ዜጎች ማንም የሚያስብላቸው እንደሌለና እንደ ተረሱ አይነት እየተሰማቸው ነው ብሏል። ድርጅቱን በቀጠናው እርዳታ እንዲገባ እየለመነ እንደሚገኝና ድርጅቱ እያካሄደ በሚገኘው ጠቅላላ ጉባኤ ላይም በጋዛ አስቸኳይ የተኩስ አቁም ስምምነት እንዲደረስ ግፊት ያደርጋልም ተብሎ ይጠበቃል። እንደ ድርጅቱ እስካሁንም በጋዛ በአጠቃላይ ከተገደሉት ከሰባት ሺህ በላይ ዜጎች ውስጥ አርባ በመቶ ወይም ሶስት ሺህ ያሉ ህጻናት ናቸው ማለቱን የዘገቡት ቢቢሲና የቱርኩ ቲያርቲ ናቸው። ሐማስ ታጋጆችን ከመልቀቄ በፊት እስራኤል ተኩስ አቁም ስምን ልታደርግ ይገባል ማለቱ የተዘገበ ነው። እስራኤል በበኩሏ ግን ለምድር ወራ ዝግጅት እያደረገች እንደምትገኝ የተሰማ ሲሆን አሜሪካና የአረብ ሀገራት ዘመቻው የንጹሃን ዜጎችን ህይወት የበለጠ አደጋ ውስጥ የሚጥል በመሆኑ እንድታዘገየው እየወተወቱ ነው ተብሏል። የታጋጆችን ጉዳይ በተመለከተ ለማስለቀቅ ንግግሩን እየመሩ ያሉት የኳታር አደራዳሪዎችም ግጭቱ በአስቸኳይ ሊቆም ይገባል ማለታቸውን ሮይተርስ ነው የዘገበው። የቀድሞ ፌስቡክ የሆኑ ሜታ ኩባንያ ባለፉት ዘጠኝ ወራት ውስጥ ሰላሳ አራት ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የኩባንያው መስራችና ዋና ስራ አስፈጻሚ ማርክ ዙከንበርግ ኩባንያው ለገቢው ማደግና ትርፋማ መሆን አርቴፊሻል ወይም ሰው ሰራሽ አስተውለቶችን በመጠቀሙና የሰራተኛ ቀነሳ በማድረጉ ነው ብሏል። በኮሮና ቫይረስ ምክንያት ሜታን ጨምሮ በርካታ የቴክኖሎጂ ኩባንያዎች ከፍተኛ ትርፍ ሲያገኙ ቢቆዩም ላለፉት ሁለት ዓመታት ግን ይህ ትርፋቸው ሲያሽቆለቁል እንደነበረ የዘገበው ብሉምበርግ ነው። ኢቲቪ አመሻሽ በምዕራፍ ሁለት ቆይታ እያደረጋችሁ ትገኛላችሁ። አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። ወደ ስፖርታዊ ጉዳዮች ነው የምናልፈው። እንግዲህ በትላንትና ዕለት የመከላከያ ቀን ተከብሯል። ከዛ ጋር ተያይዞ ደግሞ መከላከያ በብዙ ዘርፎች ሀገርን ከመጠበቅ ባለፈ በስፖርቱ ላይም የትልቅ ሚና አለው። መከላከያ በኢትዮጵያ አትሌቲክስ ከፍታ ላይ ምን ያህል አስተዋጽኦ አድርጓል የሚለውም ይዳሰሳል። መቻል የሚባለው ስፖርት ክለብ የመከላከያ ነው። የመከላከያ ስፖርት ሙዚየም ምን መልክ አለ የሚለው በዛሬው ስፖርታዊ መረጃዎች ሰዓት ላይ ይዳሰሳል። በተጨማሪም የፊታችን ቅዳሜና እሁድ ተጠባቂ ስፖርታዊ ክንውኖች አሉ። እነዚህን አይነቶች ጉዳዮችን ሀብታሙ ካሴ ይነግረናል። ሀብታሙ እንዴት እንደምን አመሻችሁ በኢቲቪ አመሻሽ እንደምን አመሽታችኋል። እንደ በርከት ያሉ ጉዳዮች አሉን። ቀደም ሲል ለማስታወቅ እንደሞከራችሁትም በትናንትናው ሁለት 116 ኛው የፌዴራል መከላከያ ሰራዊት ቀን ተከብሮ ውሏል። በኢትዮጵያ ስፖርት ታሪክም ውስጥ በተለይ መከላከያ በመቻል ስፖርት ክለብ አይነተ ብዙ አስተዋጽኦ ነበረው እና በርከት ያሉ ጉዳዮች አሉት። የኢትዮጵያ ስፖርት ታሪክ ሲወሳ የመቻል ስፖርት ክለብ አጠቃላይ አስተዋጽኦ እንዳሳለን 189ኛው የኤል ክላሲኮ ደርቢ 191ኛው የማንቸስተር ደርቢ እንግዲህ ቅዳሜና እሁድ ተጠባቂ መርሃ ግብሮች ናቸው እነሱን እንዳስሳለን አስቀድመን ግን የስፖንሰራችን መልእክት መስማት ይኖርብናል ከዛ ስንሻገር በቀጥታ ወደ ጉዳዮቻችን የምናመራ ይሆናል ተመልካቾች እግሮቼ መራመድ ሳይጀምሩ ገና መሮጥ ድም ሳያውቁ አብሮኝ ነበሩ። መንገድ ሲጠፋብኝ በበትራቸው ጠቁመው ሩቅ አመላክተውኛል። ስደናቀፍ በርህራሄ ደግፈውኛል። የፍቅር እጆቻቸውን ዘርግተው አበርትተውኛል። የጭንቅ ቅጽበቶችን በጸሎታቸው ተሻገር ያለ አላሳፈርኳቸው

ተመልሰናል፣ ተመልካዮቻችን። የኢፌዴሪ መከላከያ ሰራዊት ስሙ ሲነሳ በአብሮም ከጎን ለጎን የመቻል ስፖርት ክለብ አብሮ ስሙ ይነሳል። ከ1938 ጀምሮ በተለይ ጦር ኃይል እንደዚሁም የመከላከያ ስፖርት እግር ኳስ ክለብ እና ሌሎች ስያሜዎችን እያያዘ አሁን ላይ ደርሷል። አሁን ላይ መቻል እግር ኳስ ክለብ የሚባለው አለ። ከዛም ባሻገር በተለያዩ የ የእርምጃና የሜዳ ላይ ተግባራትም በአትሌቲክሱ አለምም ከኦሎምፒክ እስከ ዓለም ሻምፒዮና ከነ ሻለቃ ባሻ የፈለቀ እንደዚሁም አበበ ቢቄላ ጀምሮ እስካሁኑ ሰዓት ድረስ ያሉ በርካታ አትሌቶች አሉ ኢትዮጵያን እየወከሉ። እነዚህን አጠቃላይ የኢትዮጵያ የመቻል ስፖርት ታሪክን የሚያነሳ ሙዚየም ከፍቷል የመቻል ስፖርት ክለብ። እሱን በተመለከተ ባልደረባችን ነዋ ይመር የስፖርት ሙዚየሙ ምንን አካቷል የሚል ባለሙያዎችን ጭምር አነጋግሮ ተከታዩን ዘገባ አዘጋጅቶልናል። ነዋ ይመር ከማስመዝገቡ በፊት ጄኔራል አማን አንዶም ርዕሰ ብሔር ከመሆናቸው አስቀድሞ ማንነታቸው የተቀረጸው በመቻል ስፖርት ክለብ ቤት ነው። መነሻውን ስናነሳ እንግዲህ ወልሞት ከ89 ዓመት አካባቢ ሆኖታል። ያ ማለት የኢትዮጵያ ስፖርት ፈርቀዳጅ የኢትዮጵያን ስፖርት በቀዳሚነት ሲመራ የነበረ አንጋፋ ክለብ መሆኑን ነው በደንብ መግለጽ የምችለው በግሌ የመጀመሪያ ኦሎምፒክ ተሳታፊዎች እነባሻ እነ ባሻ የፈለቅ የሚወጡት ከመቻል ነው። አሁን መቻል ስፖርት ክለብ ይህን ታሪኩን የሚያሳይበት ሙዚየም ጃን ሜዳ አካባቢ የሚገኘው የክለቡ ጽፈት ቤት ከፍቷል። የማዘጋጀት ያነሳሳን የመቻል ስፖርት ክለብ በታሪኩ ከተመሰረተ ብዙ አመታቶችን ያስቆጠረ ነው። ይሄ በታሪክ እንጂ የሆነ ነገር የሚታይ ምንም ዶክሜንትም የሆነ የሚታይ ነገር የለውም። ከዚህ ተነስተን ምንድን ነው ማድረግ ያለብን የሚል መጀመሪያ የጀመር ነው። በራሳችን በክለቡ አመራር ነው ምን እናድርግ የሚል ጀግናው አትሌታችን ሻምበል አበበ ቢቂላ በሮም ኦሎምፒክ ያገኛት ዋንጫ ለታሪክ እዚህ አለች። ቀላል አይደለም፣ የትም ቦታ ላይ የሚገኝ አይደለም። ፕላስ የክለቡ የመጀመሪያ ዋንጫ አለ፣ በእግር ኳስ የተገኘ ነው። እነ ጄኔራል አማን አንዱ ምን በመቻል ስፖርት ክለብ ውስጥ ተጫውተው አልፏል ብሎ የሚያስብ ማንም ሰው አይኖርም። የእነሱን ፎቶ ማየት በራሱ ቀላል አይደለም። በ1943 1944 1945 1946 በተከታታይ ሻምፒዮን መሆን የቻለ በኢትዮጵያ ሻምፒዮና ሻምፒዮን መሆን የቻለ የእግር ኳስ ቲም ነው። ከጀመርን በኋላ ያየነው ውጤት ጥሩ ነው። አሁን እኛ የመቻል ስፖርት ክለብ ለማየት የሚመጣ ሰው ግፋ ቢል የሚያየው ግቢውን ብቻ ነው ወይም ስፖርተኛው የተሰበሰበውን ስፖርተኛ ብቻ ነው። አሁን ግን መጥቶ ከ1937 ዓመተ ምህረት ጀምሮ አባል የነበሩ ከ1937 ዓመተ ምህረት ጀምሮ የመቻል ስፖርት ክለብ እና የመከላከያ ስፖርት ክለብ አባል የነበሩ ተወዳዳሪ ጥሩ ታሪክ የሰሩ የእግር ኳስ ተጫዋቾች የአትሌቲክስ የሳይክል ተወዳዳሪዎች አሁን እኛ በዚህ መልክ እንዲቀመጡ አድርገናል። በዚህም የሚሰጠን አስተያየት ጥሩ ነው። በመቻል ስፖርት ክለብ ሙዚየም ውስጥ የኢትዮጵያ ስፖርት ታሪክ አለ ቢባል ማጋነን አይሆንም። ለመጎብኘት ክፍት ነው፣ ክፍት አድርገናል። ማንም ሰው መጥቶ ማየት ይችላል። የራሱ ታሪክ፣ የሕዝባችን ታሪክ ስለሆነ ማለት ነው። መቻል ስፖርት ክለብ ማለት ትንሿ ኢትዮጵያ ማለት ነው። ሰራዊት ማለት በራሱ ያው ኢትዮጵያን የሚገልጽ ስለሆነ የመቻልን ስፖርት ታሪክ ለመናገር ወይም ለማዘጋጀት በእኛ ብቻ የሚሠራ አይደለም። ምክንያቱም ታሪኩ ሰፊ የነበረው ነገርም በጣም ረጅም ነው። እርግጥም ይህ ክለብ እነ ሻምበል ማሞ ወልዴን ለውድድር ሲያበቃ የተመዘገበው ኦሎምፒክ ኮሚቴ እንኳን አልነበረንም። ይህን ታሪክ ለትውልድ ለማስተላለፍ ነገ ላይ ሀገርን የሚወክሉ ስፖርተኞችን ለማፍራት ሙዚየሙ ፋይዳው ላቅ ያለ ነው። አሁን ይሄ ገና ጅማሮ ነው። እኛ አሁን ጀምረነዋል። አንዳንድ የስፖርቱ ቤተሰቦች፣ የፌዴሬሽን አመራሮች እየመጡ እንዲያዩት አድርገናል። ወደ ዲጂታል እንቀይረዋለን። ምክንያቱም አሁን ይሄ በዚህ መንገድ ዝም ብለን ወደፊት የምንቀጥል ብንል ብዙ ቦታ ይወስዳል፣ ብዙ ኮስት ይወስዳል፣ ሌሎች ሌሎች ነገሮች ይኖራሉ። ግን ሳይንሱን ተከትለን ዲጂታል ማድረጉ ላይ ሰፊ ስራ ወደፊት ይቀጥላል። እኛ እስካለን ድረስ እንሰራለን። ቀጣይ ያለው ትውልድ ደግሞ ይቀበለናል ብለን ነው መናሳ በአራት አመት ዑደት በሚመላለሰው ኦሎምፒክ እንደዚሁም በየሁለት አመቱ በሚደረገው የዓለም አትሌቲክስ ሻምፒዮና በዳይመንድ ሊግ በሀገር አቋራጭና በዓለም አቋራጭ ውድድሮች የመቻል አትሌቶች አይነት ብዙ ሚና ነበራቸው በኢትዮጵያ ስፖርት ታሪክ ውስጥ። ባልደረባችን አንዱ አለም ቡታ ደግሞ የመቻል አትሌቲክስ ቡድን ምን አይነት አስተዋጽኦ ነበረው በኢትዮጵያ ስፖርት ታሪክ ውስጥ የሚለውን በተከታዩ ዘገበው እንደሚከተል ያስቃኘናል። የሃምሳ አለቃ ባሻዬ የፈለቀ ከአባታቸው ጋር በማይጨው ጦርነት ዘመቱ። ከዚያም በፈረንጆቹ አቆጣጠር በ1956ቱ የሜልቦርን ኦሊምፒክ በማራቶን ተሳትፈው 21ኛ ወጡ። ይህ ታሪክም የመጀመሪያው ኢትዮጵያዊ የማራቶን ሯጭ እንዲሰኙ አስቻላቸው። ባሻዬ ወታደር ነበሩ፣ ለሀገራቸው የተዋደቁ ባሻዬ ሯጭም ነበሩ ለኢትዮጵያ ክብር የተጋደሉ። የእርሳቸውና የመሰሎቻቸው መንፈስ በእነ ሻምበል አበበ ቢቂላ ላይ አረፈ። አበበ የክቡር ዘበኛ ወታደር ነበር። ታማኝነቱን የሀገሩን ሰላም በማስጠበቅ አስመሰከረ። እነሆ በማራቶን ዓለም ጉድ እስ ከሚል ሮም ኦሊምፒክ ላይ በባዶ እግሩ ሮምን ወረረ። በቶኪዮ ኦሊምፒክም ገድሉን ደገመ። በ1968ቱ የሜክሲኮ ሲቲ ኦሊምፒክ ሻምበል ማሞ ወልዴ በማራቶን የአበበን አደራ አስቀጠለ። ኢትዮጵያን ፈነደቀች። አንኪ ገላና መጣች። በ2012ቱ የለንደን ኦሊምፒክ ላይ የጀግንነት ስራ ሰራች። በማራቶን ሀገሯን አኩራች። ቲኪ ወርቃ መጣች። ወደ ተባዕቱ መለስ ስንል ሙክታር ዕድሪስ በለንደንና ዱሃ የዓለም አትሌቲክስ ሻምፒዮናዎች ላይ ኢትዮጵያን ወርቅ በወርቅ አደረገ።